ሊቭ ዮር ላይፍ ምን ሆናችሁ ነው እንደዚህ ብሽቅጥ የምትሉት? ች አንዳንድ ኢትዮጵያዊ ሚትጎሻሉ ስም ብቻ እኮ ናችሁ። ምን ሆናችሁ እግ እዚህ መታችሁ የምትጣሉት? ድህነታችሁ አ ምን ጎደለ? እኔ ማውራድሽን ብቻ ፈ ነግረናችሁ በቃ ጂጂ ኪያ እንዴ ነው የምትናገረው? ሚኪ ኦር ናስ አንዴ እኮ ነው ተናገረው። አይደለም እንዴ አንደሉ እንዴ ነው ተናገረው? ይመጡና እንዴ ላል እኔ አሁን እዚህ ጋር 567 ሰው አለ አይደል? ይሄ ህዝብ እንግዲህ 11 ዓመት በሙሉ አይቶኛ አጠገበኝ

ካልሆነ ዛሬ የዓለም የሸርሙጣ ቀን ነው እንዴ? ብዙዎቹ ሸርሙጣ ሸርሙጣ ይላሉ። የዓለሞች የሸርሙጣ የዓለም የሸርሙጣ ቀን የሚከበርበት ነው። ልክ እኮ በቃ ሜይዴ የዓለም የወዛደሮች ቀን ይመስል ሸርሙጣ ሸርሙጣ ይላሉ። እንበላኛው የዓለም የሸርሙጣ ቀን ነው ዛሬ ነው አይደል? ነው ፋዘርስ ዴይ ነው ማሻሌ ሸርሙጣ ምናምን ይላል ቀን ቀን ቆንጆ ስድብ የምትጠቁት ያው ከኢትዮጵያ ነው። ይሄ የራበው ህዝብ አንድ ቀን ቤተመንግስት ገብቶ መንግስቱን ከመብላቱ በፊት ልክ እኛ አሜሪካን ተቀምጠን እንግዲህ ምግብ ይዣል አሳዩቸው ዲ ቆንጆች በምግብ አልቀለፍ እዚህ ጋ ወጥቼ አጥንት አልጋጥሁኝ ሌለ እንደምትሰሩ ይገራ ሊገብ የዓለም የሸርሙጦች ቀን ሸርሙጣ ሸርሙጣ ሸርሙጣ ምትሉት ይህ ህዝብ ኮርቦታል። ስለራበኮ ነው። ማን ላይ ብሶቱን ያውጣ? አሁንማ ኢትዮጵያ ውስጥ ህግ ወጥቷል። ፎቶ አንስት ለጥፉት፣ በደንብ አድርጋችሁ ይኸው ለጥፉት። ነገር ያለው ይህን ካለጠፋ እንዲያርጋችሁ። የጂጂ ከንፈር የተሰነጣጠቀ ነው ለጥፉ ብዬ አለው። እኔ ቢፈቀድ የታችኛውን እራሱ እየገለጽኩ ባሳይኋችሁ። ይሄ ቁጣጣ የሌለኝ ሴት ሆነ፣ በታች ያለው እራሱ እንደ እየገለጽኩኝ ይላች እንደዚህ ነው ከንፈሩ፣ ይሄ እንደዚህ ነው። ያ ያሰጋቸውያጠኩ ጣጣ ያለባቸው የአይምሮ ድክመት ያለባቸው ተፈጥሮን እንደ ተፈጥሮ የማይቀበሉ እሱ ይጨነቁ። እዚህ ጋር ሲመጡ እንዲህ ተባልኩኝ፣ እንዲህ ተባልኩኝ። ምንም ሆንሽ ምንም ሆንሽ መባልሽ የማይቀር ነው። ዝም ብለሽ ላይፍሽን ኢንጆይ አድርጊው፣ እስከነተሰበረው ወገብሽ ዛሬ እሑድ ነው። አይ ስቲያለች አይሲ የሚባል እንገራለን። አይስ ልብላና ያ ለጊዜው ኔትወርኩ ተቋርጧል። ስትቆይ መልክሽን ባስትሬሽን ጭፈራ። የት ነበርክ ታዲያ? ጨፍር እናቴ። ጎብ አቤት አቤት አቤት አቤት አቤት። ቦድካ ቦድካ ነገር ይሸታል። ሬድቡል ሬድቡል ነገሮችም እዚህ ጋር ኡህ ይሸታሉ። ቦድካ እና ሬድቡል ይሸታሉ። አ ያ ያ ያ ጠጣይ ሳባሱ ጠጣ። ምን ይላል ምን ይያለው? enjoy your life baby

ወይ ምንድን የሆነ እንትን አለ፣ እርግማን አለ። እና ምን ይባላል በልጅ ሽ አገኘው እግዚአብሔር አባትየው ነበር ማለት የነበረበት። ያደለውም አባትየው ልጊ ነበር እናቱ የሚያሰቃዩ በልጅህ አገኘው። እና ልጅ ነው አንተን ተክቷል ማለት። ምናባህ ሊኖሩለት ምናባህ ገባ። ይዝና ነው ይዝና ነው። ነገ አንዷ መጣ ቀፍቀፋ ሶስት ልጅ አሳቅፋው ፀጉር እስከሚሰራ ድረስ ይ